አለቸው ሎ ሰው ጋር ጋርድር ራርበበጥርቢስሚላህ ረህማን ረሒም ወሎ ክፍለ ሀገር፣ ለእስልምና ሃይማኖት ከፍተኛ አስተዋጽኦ ካደረጉ የኢትዮጵያ ግዛቶች መካከል ቀደምት ታሪክ ያላት ሀገር ናት። በውስጧ ካስገኘቻቸውና ለሙስሊሙ የመቼውም ጊዜ ባለውለታዎች ከሆኑ ቀደምት መሻይኾች መካከል አኒይ፣ ዳና ሾከይ ሼህ አህመድ ቆቦ፣ ሰኢድ ኢብራሂም ጫሊ እና ሌሎች ውለማዎች ይገኙበታል። እነዚህ ትላልቅ መሻይኾች ከተገኙባት ወሎ ክፍለ ሀገር በወረይመኑ አውራጃ ለጋምቦ ወረዳ ገነቴ በምትባል መንደር ከእናታቸው ወይዘሮ መነን ሽፋውና ከአባታቸው ከእድሪስ ዘለቀ ታላቁ ሙፍቲ ሼህ ዑመር እድሪስ ተወለዱ። የትውልድ ዘመናቸው በትክክል ባይታወቅም ጣሊያን በገባበት ወቅት ማለትም በ1928 በወርሃ ግንቦት ላይ እንደተወለዱ በግል ያሰፈሩት ማስታወሻ ይናገራል። ሼኽ ዑመር ለቤተሰባቸው አራተኛ ልጅ ሲሆኑ አራት እህትና ሁለት ወንድሞች አሏቸው። በሕፃንነት ዘመናቸው ለእርሳቸው ብቻ አንድ የወተት ላም ተዘጋጅቶላቸው ወተቷን እየጠጡ ያደጉት ሼሁ በወቅቱ አካባቢው ላይ እጅግ መልከ መልካም ከሚባሉ ወጣቶች አንዱ ነበሩ። ወደ ቁርአን መድረስ አለመሄድ መልካም አጋጣሚው የተፈጠረላቸው ታላቅ ወንድማቸው ቀድሞ ቁርአን መቅራት ጀምሮ ነበርና አባት ከጎናቸው ሆኖ የግብርና ስራውን የሚያግዛቸው ልጅ ስላጡ ታላቅ ወንድማቸውን እየሄደ ቁርአን መቅራቱን እንዲያቆም አባትየው ያስገድዱታል። ታዲያ ይህ አጋጣሚ ሼክ ዑመር ስምንት ዓመት ሞልቷቸው ስለነበር ለአባታቸው ቁርአን መቅራት እንደሚፈልጉ ጥያቄ ያቀርቡላቸዋል። አባትም ጥያቄውን ሳይቀበሉ ይቀሩና ሁለት አመት ያልፋል ከሁለት አመት በኋላም አባት በጠና ታመው አልጋ ይይዛሉ ከጊዜ ወደ ጊዜም ከሕመማቸው አገግመው ቀና ማለት ሲጀምሩ ለሐጂ ጥሩ አጋጣሚ ስለነበረ ደግሞ ጥያቄውን ያነሱባቸዋል አባትም ለመጀመሪያው ባይሆንም እስኪ እንመካከርበታለን የሚል ፍንጭ ይሰጧቸዋል። ሐጂ ፍቃድ ባያገኙም ግን ውስጣቸው ወደ መድረሳ ለመሄድ ተነሳሳ። ጓደኛቸው ከእርሳቸው ቀድሞ ይቀራ ስለነበረ እርሱን ተከትለው በድቅድቅ ጨለማ ከቤታቸው ባሻገር ከምትገኝ መስጊድ ጎን ከሚያቀሩ ሼህ ከማል ዘንድ በመሄድ ቁርአንን አሊፍ ብለው ጀመሩ። አባት ልጃቸው ቁርአን መሄድ መጀመራቸውን ሲሰሙ ፍጹም ሊቀበሉ አልቻሉም። ምክንያቱም አባት ጠንካራ ገበሬ ስለነበሩ ሀጂ ዑመርም ጠንካራ ገበሬ ወይም ነጋዴ አሊያም ተምረው ባለስልጣን እንዲሆኑ ነበር ምኞታቸው። ልጃቸው ሀጂ ዑመር ደግሞ ልባቸው ወደ ቁርአኑ በማመዘኑ የደረሳነትን ሕይወት መረጡ። ቤተሰብ የጣለባቸውን የሥራ ድርሻ ከብት የማገዱን ተግባር ቀንቀን በመወጣት ምሽት ላይ ደግሞ ከብቶችን ወደ በረታቸው በማስገባት ቁርአን ወደሚቀሩበት መንደር ሄደው ሌሊቱን እዛ በማሳለፍና ሱብሐቸውን ሰግደው ድጋሚ በመመለስ ከብቶቻቸውን ይዘው ወደ ግጦሽ ሜዳ ይወጣሉ። በልጅነት ዕድሜያቸው ከፍተኛ የቁርአን መቅራት ጉጉት እንጂ ቀን ያለ ምንም እረፍት ከብት አግደው ሌሊቱን ሼያቸው ጋር በመሄድ ፍላጎታቸውን ማሳካት እንጂ አንዲትም ቀን ሰለቸኝ ብለው አያውቁም ነበር። አንዳንዴ በጊዜ ወደ ቁርአን ለመሄድ አባታቸውን የማገዱን ስራ ሌላ ሰው እንዲቀይርላቸው ቢጠይቁም፣ ወትሮንም ቤተሰቡ ጠንካራ ገበሬ ወይም ጥሩ ነጋዴ እንዲሆኑ ስለነበር ምኞታቸው ቤት ውስጥ ያለ ስራ የተቀመጠ ልጅ እንኳን ቢኖር እነርሱን ሄዶ አይቀይራቸውም ነበር። ምክንያቱም ተሰላችተው ቂርአቱን እንዲያቋርጡ ይፈለግ ነበርና ሼክ ዑመር ደግሞ ይህ ሲደጋገምባቸውና ብዙ ጊዜ ጥያቄያቸው ምላሽ በማጣቱ ምሬታቸው አንድ መላ ዘየደላቸው። ይህም በወሎ ክፍለ ሀገር ቀላቢ የሚባል ነገር አለ። ቀላቢ ማለት ቁርአን ለመቅራት ከቦታ ቦታ የሚንቀሳቀሱ ደረሳዎችን የሚቀልቡና የሚያሳድሩ ማለት ነው። እናም ሼሁ ከመኖሪያ ቤታቸው አካባቢ ከሚገኙ ቀላቢ ቤቶች መካከል ጠዋት ወደ ቂርዓት የሚሄደውን ደረሳ ከቤታቸው አካባቢ ያሰማርተው በመጠበቅ ጠዋት በአንዱ ደረሳ ሲቀሩ ይቆዩና አመሻሽ ላይ ደግሞ ወደ ሌላ አካባቢ በመሄድ አዳራቸውን የሚሄዱ ደረሳ ጠብቀው ሎሓቸው ላይ ቁርአን እንዲጽፍላቸውና እንዲያቀራቸው ያደርጉ ነበር። በጊዜው የቁርአን ኪታብ እንደ ልብ በማይገኝበት ዘመን ሼኹ በአፍላ ዕድሜያቸው እንደ ቁርአን የሚያገለግላቸውን ሎህ ተሸክመው ከብታቸውን እያግዱ ነበር። ምክንያቱም በሚያገኟት ሰዓት የተጻፈላቸውን ቁርአን ከከብቶቹ ባሻገር ሆነው ይቀሩ ነበር። ከመጀመሪያ ጀምረው በሌሎች ደረሶች እገዛ የማንበብና የመጽሐፍ ልምድና ችሎታቸውን ካዳበሩ በኋላ ከሱረቱ ሸምስ እስከ ያሲን ድረስ በሎህ በራሳቸው እጅ ጽፈው በመሐፈዝ አጠናቀቁ። ከሱረቱ ያሲን በኋላ ከቤታቸው ባሻገር ካሉ መንደሮች ውስጥ ሼህ ከማል በሚባሉ ኡስታዝ እስከ 15 ውስጥ ድረስ ቀርተው ጨረሱ። አንድ ቀን አንድ ደረሳ አባታቸው ሳያውቁ ይዟቸው ለጌሄዳ ወደምትባል የገጠር አንድ ሼህ ዘንድ ወሰዷቸው። እዛ ደግሞ ሱረቱል ካሐፍ ድረስ ቀርተው ከጨረሱ በኋላ አባታቸው መጥተው ወደ ቤት መለሷቸው። ቤተሰብ ጋም እያሉ አሁንም ሌላ ደረሳ ወረይመኑ ወደሚባል ገጠር ሼህ አሊ አደም የሚባሉ አስተማሪ ጋር ወሰዳቸው። እዛም ሙቀደማ የሚባል ኪታብ ቀርተው ጨረሱና ቶሕፋ የሚባል ኪታብ እንደጀመሩ ከቤተሰብ ዘንድ አባትህ በጠና ስለታመመ በቶሎ ድረስ የሚል መልእክት ይደርሳቸዋል። እርሳቸውም መልእክቱ ባይዋጥላቸውም መቼ የሚያባት ነገር ነውና ቂራታቸውን ወይም ትምህርታቸውን አቋርጠው ወደ ቀያቸው ይመለሳሉ።

ከንዝ ዊቃያና ተውሂድን የቀሩ ሲሆን ከዚሁ ጎን ለጎን የበታቾቻቸውን ደረሳዎችን በማስቀራት ባላቸው ትርፍ ጊዜም ግብርናው ላይ በመሳተፍና ንግድንም በመነገድ ያሳልፉ ነበር። በእነዚህ ጊዜያቶች ውስጥ የሚያገኙትን ምሳና አራት ለሌሎች ጓደኞቻቸው በመስጠት በቀን አንድ ጊዜ ቁርሳቸውን ቆሎ ቆርጥመው በቡና ያወራረዱና ይውሉ ነበር። አንዳንዴም ይህ ሳይገኝ ሲቀር ወድን ቋጥሮ ውሎ ማደርም የተለመደ ነበረ። ይህ ሁኔታ ስድስት ዓመት ከስድስት ወር በዚህ አይነት አሳልፈዋል። በረመዳን ወርም ደግሞ ሼኾቻቸው አያርሱ አይነግዱ ውሎና አዳራቸው ደርሳዎቻቸውን ማስቀራት ብቻ ስለሆነ ከሰዎች የሚመጣላቸውን ቀለብ ነበር የሚጠቀሙት። ሼኽ ዑመርም ለዚህ ማዘጋጃ እንዲረዳ በረመዳን ወር ሰላሳውንም ቀናት አንዳንድ ሸክም እንጨት በማቅረብ ሼኾቻቸውን ያገለግሉ ነበረ። ሼኽ ዑመር ቁርአንና ኪታብ ለመቅራት ብዙ ፈተና ቢገጥማቸውም የሚወዱት ቁርአንና ኪታብ ግን እንደ ሌሎች ደረሳዎች አላስቸገራቸውም። እነርሱም እንዲህ በማለት ይገልጹታል።

በተለያየ አካባቢ ተዘዋውረው ሲማሩ አንድም ቀን ደህና ነገር አንጥፈው ጎናቸውን አሳርፈው አያውቁም ነበር። ከቤት ወጥተው በደረሳነት ሕይወት ዓመታትን ያሳለፉ ልጃቸው ደረሳነታቸውን ትተው ጠንካራ ገበሬ አሊያም ነጋዴ እንዲሆኑ ሲመኙ የኖሩት አባት አሁን ደግሞ ለእነሱ የምትሆን መልከ መልካም ልጅ ሊያጩላቸው እንደሆነ ለልጃቸው ሲነግሯቸው ሼሁ ግን በነገሩ እንደማይስማሙ ምላሽ ይልኩላቸዋል። ይህን የሰሙ የሼሁ መረ ሼሆችም ማግባት አለብህ ብለው ስለተቆጧቸው ለሼኻቸው ክብር ሲሉ ተስማምተው ልጅቷ ትታጭላቸዋለች። እርሳቸውም ከትንሽ ቆይታ በኋላ ውሻት የምትባል ገጠር በመሄድ ሞልሃ ኪታብ እንዳጋመሱ ወደ ቤተሰብ በመመለስ አግብተው ሁለት ዓመት ተቀመጡ። በዚህ ጊዜ ውስጥ ቢያርሱና ቢነግዱም ልባቸው ግን በደረሳነት ህይወት ስለተማረከ የዘሩትን አጭደው ጎተራ ካስገቡ በኋላ እንደለመዱት ለማንም ሳይናገሩ ሼህ አሕመድ ሐሚድ የሚባሉ ሼህ ጋር ወደ መካነ ሰላም ሄዱ። ቤተሰብም ወደ ቤታቸው ተመልሰው ከባለቤታቸው ጋር እንዲኖሩ ተደጋጋሚ ጥያቄ ቢያቀርብላቸውም ባለቤታቸውን እንደፈቷቸው አሳወቁ። እዚህም ናሁ የሚባል ኪታብ ቀርተው ከጨረሱ በኋላ ሼኻቸውን፣ ከዚህ በኋላ ራስህን ችለህ ማስቀራት ትችላለህ ፈቅደን እላሃል ይሏቸዋል። ሀጂ ዑመርም ለጊዜው ይቆየኝ፣ የእኔ ፍላጎት ሼኽ መሐመድ ሳኔ ሀቢብ ጋር ሄጄ ሐዲስ መቅራት ነው ብለው ይመልሱላቸዋል። ሐዲስ መቅራትህ ባልከፋ ግን ቀርተህ ብቻ መምጣቱ ኪታብ ከሌለህ ዋጋ የለውም፣ ጊዜ ማባከን ብቻ ነው። ለመግዛት እንኳን ቢገኝ ውድ ስለሆነ ገንዘብ የለህም፣ ባይሆን ተፍሲር ብትቀራ ይመረጣል ስላሏቸው ተፍሲር ለመቅራት ቦሩ ባገዳ ወደሚባል ሀገር በመሄድ ሼክ ያህያ ጋር ለአንድ ዓመት ከስድስት ወር ተፍሲር በመቅራት ስምንት ጊዜ ያከተሙ። በመጨረሻም ሐዲስ ለመቅራት ሐጂ ሳኒ ጋር መሄድ አለብኝ ብለው ሲቆርጡ ተፍሲርና ናሕዊ አቀሯቸው ሼኮቻቸው ለሐጂ ሳኒ ደብዳቤ ጽፈው በማስያዝ ወደ ደሴ የላኳቸው ሐጂ ሳኒም በክብር ተቀብለው ቤታቸው ካሳረፏቸው በኋላ ከርሳቸው ጋር ቀድሞ ቤታቸው ካረፈ አንድ ደረሳ ጋር ቡኻሪ ማቅራት ጀመሩ። ሐጂ ሳኒ ወይዘሮ ስህም በሚባል ትምህርት ቤት ያስተምሩ ስለነበረ በጊዜው የነበረው አስተሳሰብ የቀለም ትምህርት መማርም ሆነ ማስተማር እንደ ኩፍር ስለሚታይ የሐጂ ሳኒ መምህርነት ሀጂ ዑመርን በጣም አሳዘነ። ይህን ሁኔታ ሀጂ ዑመር እንዲህ ብለው ይገልጹታል።

ሀጂ ሳኒም እኔ ከዚህ በኋላ ደሴ መመለስ ስለማልችል አንተም ጊዜህን ሳታባክን ሌላ ሼህ ጋር ሄደህ ቂራአትህን ቀጥል የሚል ደብዳቤ ይደርሳቸዋል። ሀጂ ዑመርም ሌላ አካባቢ ሄደው መቅራት እንደማይችሉ ስላወቁት በጊዜው የነበራቸውን ሸማ በመሸጥ በአራት ብር አውቶቢስ ተሳፍረው ወደማያውቁት ከተማ ወደ አዲስ አበባ መጡ።